ተመልሰናል ክብሯትና ክብሩ አድማጮቻችን፣ ፕሮግራማችን እንደቀጠለ ይገኛል። ከእናንተ ጋር እስከ ስምንት ሰዓት ድረስ እንቀጥላለን። ቀጣይ ትኩረት አቅጣጫችን የዛሬው ምርጡ ጨዋታ ነው። ምናልባትም በሻምፒዮንስ ሊጉ የምድብ ጨዋታ ትልቁ ጨዋታ ይሄ ይመስለኛል። በአጠቃላይ በምድቡ ጨዋታ ከዚህ የተሻለ ጨዋታ እስካሁንም አልነበረም፣ ከዚህ በኋላ የሚኖር አይመስልም። ካላቸው የሁለቱ ቡድኖች ጥንካሬ አንጻር ማለት ነው። ሁለቱ ቡድኖች በውድድር አመቱ እያሳዩት ከሚገኘው አቋም በዚህ ብቻ መመዘኛ ነው ይህንን ሀሳብ የተናገርኩት በነገራችን ላይ አርሰናል ከባየር ሙኒክ የአሁኑ ሰዓት የአውሮፓ ሁለት ምርጥ ቡድኖች ምሽት አምስት ሰዓት ላይ የሚያደርጉ ጨዋታ በጉጉት ይጠበቃል በዚህ የአውሮፓ ሻምፒዮንስ ሊግ ውድድር አርሰናል ጎል ያልተቆጠረበት ቡድን ነው ብቸኛው በአውሮፓ ሻምፒዮንስ ሊግ መድረክ ብቸኛው ባለፉት አራት ሳምንታት ጎል ወይም አራት ዙሮች ጎል ያልተቆጠረበት ቡድን አርሰናል ነው አስራ አንድ ጎል አስቆጥሯል ምንም ጎል አልተቆጠረበትም አስራ አንድ ንጹህ ጎል አሉ ባየር ሙኒክ አስራ አራት ጎል አስቆጥሯል ግን ሶስት ጎል ተቆጥሮበታል ንጹህ 11 ጎል አላቸው። ሁለቱም ተመሳሳይ ንጹህ 11 ጎል ነው ያላቸው። ተመሳሳይ 12 ነጥብ አላቸው። ባየር ሙኒክ ብዙ ባገባ በሚለው አንደኛ ደረጃ ላይ ተቀምጧል። አርሰናል ሁለተኛ ደረጃ ላይ ተቀምጧል። የእነዚህ ቡድኖች ጥንካሬ በሻምፒዮንስ ሊጉ ብቻ አይደለም። የጥንካሬ አድናታቸው መለኪያ ጥንካሬያቸው ከፍ ያለ መሆኑን ማሳያዎች ሻምፒዮንስ ሊጉ ብቻ አይደለም። ሻምፒዮንስ ሊጉ ላይ ይሄ ግልጽ ነው። ይሄ ቁጥር በደንብ ያሳያል። ግን ከዚህም የዘለለ ነገር አላችሁ በሊጋችሁ ያላችሁ ጥንካሬ አርሰናል በተከታታይ 14-15 ጨዋታ ሳይሸነፍ ተጉዟል ባየር ሙኒክ ጭራሽ በዚህ ውድድር አመት ሽንፈት ያላስተናገረ ቡድን ነው አርሰናል በዚህ ውድድር አመት አንዴ ብቻ ነው ሽንፈት ያስተናገረው አንዴ ብቻ ነው በሊቨርፑል ያስተናገረው ሽንፈት ሌላ ሽንፈት የለውም አርሰናል በዚህ አመት በሁሉም ውድድሮች ምን አይነት ድንቅ ቡድን እንደሆነ ማሳያ ነው ይሄ እኮ ራሱ በጣም እምልህ፣ በትልቁ የእንግሊዝ ፕሪምየር ሊግ እየተወር አደረገው በትልቁ የአውሮፓ ሻምፒዮንስ ሊግ እየተሳተፍክ አንድም ሽንፈት ሳታስተናግድ ህዳር ወር ልታጠናቀቅ ወደ ታህሳስ ልገባ ነው አይደለ? ወደ ታህሳስ ወር ሊገባ ነው። እንግዲህ ህዳር ዛሬ ስንት ነህ? ህዳር 26 27 ነን። በፈረንጆቹ 26 ነው። ስለዚህ እየሄደ ነው ያለው ቡድኑ እና ይሄ ዝም ብሎ የመጣ ሳይሆን ሲሪየስሊ የተሰራበት ቡድን እንደሆነ ማሳያ ነው። በተመሳሳይ የቪሲዮን ኮምፓኒ ባየር ሙኒክም ከ18 ጨዋታ 17ቱን አሸንፏል። ባለፈው አርሰናል ከሰንደርላንድ ጋር ሁለት ለሁለት አቻ ሲወጣ ተመሳሳይ ባየር ሙኒክም ሁለት ለሁለት ከዩኒየን በርሊን ጋር እንደወጣ ይታወሳል። ወደ ብሔራዊ ቡድን ረፍት ከሜዳቸው በፊት ባለቀ ደቂቃ ነው ያስቆጠረው። እንዲያውም ይሸነፍ ነበር። ነገር ግን ከዛ ጨዋታ መልስ ከብሔራዊ ቡድን ጨዋታ መልስ ግን ስድስት ለባዶ ስድስት ለሁለት በማሸነፍ ግማሽ ደርዘን ጎል አስቆጥሯል። እየተመራ ለእዚያው ሁለት ለባዶ ተመርቶ ስድስት አስቆጥሮ ስድስት ለሁለት አሸንፏል። አርሰናል ደግሞ የከተማ ተቀናቃኙን የሰሜን ለንደን ደርቢ የምንጊዜም ተቀናቃኙን ቶተናምን ዶሮዋል፣ ገነጣጥሯታል። በቀደሙ ጨዋታ ላይ አራት ለአንድ ባሸነፈበት ጨዋታ ላይ ይዜ ሀትሪክ የሰራበት ጨዋታ ማለት ነው። ሶሞሮለስ ቡድኖቹ አንድ አይነት አቅም ላይ ያሉ ቡድኖች ይመስላሉ። ይሄ የማሸነፍ የመሸነፍ የጎል የሚያስተናግዱት የሚያስቆጥሩት ጎል ምናምን ስትመለከት የተመሳሳይ የጥራት አቅም ላይ ያሉ ቡድኖች እንደሆነ ማሳያዎች ናቸው። ለዛ ነው ጨዋታው እንዲጠበቅ ይሆኑ። ለዛ ነው ጨዋታው አለም በሙሉ በጉጉት እንዲያው የሚሆን ማን ያሸንፋል? የአርሰናል ደጋፊ አርሰናል ሊል ይችላል። የባየር ሙኒክ ደጋፊ ባየር ሙኒክ ሊል ይችላል። ገለልተኛ ደጋፊ አንዳቸውን ሊመርጥ ይችላል። አናውቅም ግን እርግጠኛ ሆኖ ይሄ ቡድን ያሸንፋል የሚል ግን የለም። የጨዋቱ የጥራት ደረጃ ከፍ ያለ ስለሆነ የአርሰናል ደጋፊም አርሰናልን ሲልህ በሙሉ ልብ አይደለም። የባየር ሞኒክ ደጋፊም ባየር ሞኒክ ሲልህ በሙሉ ልብ አይደለም። የሁለቱን ጥራት ደረጃ ስለሚተዋወቁ አንደኛው ለአንደኛው ከባድ ፈተና እንደሆነ ስለሚተዋወቁ ማለት ነው። ሁለቱም ቡድኖች ተጠቃሚ የሚያደርጋቸው ነገሮች አሉ። ለምሳሌ አርሰናል በዛሬ ጨዋታ ላይ የቡድኑ ወሳኝ ተጫዋችና በዘንድሮ ድርድር አመት ኮኮብ አሲስት የባየር ሙኒክ የሆነው ጎልን በማስቆጠር ረገድ የተሳካለት ኢቨን በፔስጂ ጨዋታ ላይ በቀይ ካርድ ይውጣ እንጂ በዛ ጨዋታ ላይም እንዲያሸንፉ ያደርጋቸው ሉዊስ ዲያዝ፣ ይሄ ተጫዋች አለመኖሩ ለአርሰናል እፎይታ ነው። ለጁሪያን ቲምበር ጁሪያን ቲምበር ብቻ ሰው እንደ ቡድንም የሚረብሽ ልጅ ነው። ልጁ በቃ እረፍት የለሽ ነው እውነት ምንም ረፍት የሚባል የሌለው ተጫዋች ነው፣ ይሄ ተጫዋች እና፣ ለአርሰናል አድቫንቴጅ ነው ይሄ ተጫዋች አለመኖሩ ነው። በተቃራኒው በአርሰናል በኩል ደግሞ ቪክቶር ኮረሽ የለም በዛ ጨዋታ ላይ ይሄም ደግሞ ለደንባራው ኡፓሚካኖ እና ለእነ ጆናታንታ እፎይታ ነው። ኡፓሚካኖ እንኳን የሚጫን ተከላካይ አግኝቶት ይቅርና ዝም ብሎ አየር ላይ አጥቂ ይቅርታ የሚጫን አጥቂ አግኝቶት ይቅርና ዝም ብሎ የሚደናበር ተከላካይ ነው ፓሚካ ነው፣ ዞር የሚልበት አይነት ተጫዋች ነው። በተለይ ትልልቅ ጨዋታዎች ላይ የማይታመን ስህተቶችን ሲሰራ ትመለከተዋል። ፓሚካ ነው ጥሩ ነው ያየሁት እኔ ፒኤስጂ ላይ ብቻ ነው ፓሚካ ነው ባየሁት፣ ትልልቅ ጨዋታዎች በሙሉ ፓሚካ ነው እንደ መርከብ ነው የሚሰምጠው። በቃ ማለት ጨዋታው ላይ እያየኸው የሚጠፋ ተጫዋች ነው፣ እያየኸው ስህተቶች የሚሰራ ተጫዋች ነው። ስለዚህ የዩክሬሽ አለመኖርን በአርሰናል በኩል ለባየር ሙኒክ በትልቁ እፎይታ የሚሰጥ ነው። ባላንስ ያደርጋል። ዩስ ዲያዝ በዩክሬሽ አይ አርሰናል ተጠቃሚ ነው፣ አርሰናል ተጠቃሚ ነው ወይስ ሙኒክ ማን ባላንስ ያደርጋል? የትኛው ተጠቃሚ ነው? ሁለቶአርሰናል ተጠቃሚ ነው እንጂ አርሰናል ይጠቀማል። እኔም እንዳንተ ነኝ፣ እኔም እስማማለሁ። ምክንያቱም ዲያዝ በጣም አስስ ቲምበርም ማለት ሊያቆመው ይችላል እኮ ሊያቆመው ይችላል ግን፣ በጣም ረባሽ ነው። በጣም ቲምበርም ብቻ አኳር ነው የሚረብሸው፣ ቲሙን በአጠቃላይ ቲሙን ነው የሚረብሸው። ልክ ነው። ለዛ ነው እሱን እያስቀመጥን ያለ ነው እና ይሄ በትልቁ የሚነሳ ነገር ነው። በሁለቱ ቡድን በኩል ከሁለት አመታት በፊት ተገናኝቶ ነበር ሩብ ፍጻሜ ላይ። አዎ እናስተላልፍ ነው። አዎ እና ይሄ ጨዋታ በሩብ ፍጻሜ የነበራቸው ጨዋታ ላይ ከሁለት አመት በፊት አርሰናል በቀላሉ ግማሽ ፍጻሜ መግባት የሚችልበት እድል ነበር። ሁለት ለባዶ እየመሩ ነው ኤምሬት ላይ ሁለት ለሁለት የሆኑት። አሁን ወደ ፖርቶ የሄደው የአርሰናል የተከላካይ መስመር ተጫዋች የሰራቸው ስህተቶች ያመጣቸው ክፍተቶች በትልቁ በዛ ጨዋታ ላይ ጃኮቭ ኪቪዮር ማለት ነው የሚነሱ ነበር። የኪቪር ስህተቶች ትልቅ ነበሩ። ዚንቼንኮና ኪቪር ነበሩ የዛኔ። አርሰናል ነው ዋንጫ ከፕሪሚየር ሊጉም ከሻምፒዮንስ ሊጉም በአንድ ሳምንት ነው የወጣው። የዛኔ በአስቶን ቪላ ተሸነፈ፣ ከዛ በሙኒክም ተሸነፈ። አንዱን ጨዋታ ለማስተካከል ብለው አንደኛው ጨዋታ ላይ መጠቀም ያልነበረባቸውን ተጫዋች ሳይጠቀም ቀሩ፣ ዋጋ ከፈሉ። በሁለቱም ማይረሳ ትዝታ ስለሆነ ለአርሰናል ደጋፊዎች አጋጣሚ እና ይሄ ቡድን ለአርሰናል ሁሌም ፈታኝ ነው። በቪንገር ዘመንም ተመሳሳይ ነው። አስር ጎል አስቆጥሮባቸዋል በደርሶ መልስ በአንድ ወቅት አስታውሳለሁ። አሁን አርሰናል የቪንገርንም የአርቴታንም ሰብስቦ ዛሬ የሚበቀልበት ቀን ነው ወይስ አሁንም የባየር ሙኒክ አያልነትና የባየር ሙኒክ የአርሰናል ላይ የሚወስድ የበላይነት ይቀጥላል የሚለው ይጠበቃል። የጨዋታ ዝም ብላ የሁለቱ ጨዋታ ብቻ ብለህ ታሪካዊ ዳራም አለው ብዙ ባየር ሙኒክ በተደጋጋሚ አርሰናልን ከውድድሩ የሚያስወጣው ነው። በሻምፒዮንስ ሊግ በተለይ በቪንገር ዘመን ሁለቴ ሶስቴ ያስወጥቷል። ከዛ ሚካኤል አርቴታንም ባለፈው አስወጥቷቸዋል ከሁለት ዓመት በፊት እና እሱን እሱን ስናነሳ በከፍተኛ ሁኔታ ይሄ ጨዋታ ላይ አርሰናል ድል በማድረግ መልእክትም ማስተላለፍ ያለበት መልእክትም ለተቀናቃኞቹ እንዲ አይነት ጨዋታን ማሸነፍ እንደሚችልና ሻምፒዮንስ ሊጉን አሁን በነገራችን ላይ በኦፕታም በሌሎችም ግምቶች አርሰናል ትልቅ ግምት ነው የተሰጠው። ለምሳሌ አርሰናል 24 ፐርሰንት ነው በወቅታ የተሰጠው ሻምፒዮንስ ሊግ የማንሳት እድል። ባየር ሙኒክ ሁለተኛ ነው ያለው ግን 14 ፐርሰንት ነው የተሰጠው። ልዩነታቸው ነው ያየው ከፍ ያለው አርሰናል። ስለዚህ እንዲህ አይነት ቁጥሮችን የሚደግፍ ውጤት ጭምር ማስመዝገብ አለበት በዛሬው ጨዋታ ላይ ተብሎ ይታመናል። ማርቲን ዝቡሜንዲ በስላባዊ አፕራዊ ጨዋታ ላይ በጉዳት በቅጣት ምክንያት አልነበረም፣ ዛሬ ይሰለፋል። በዛሬው ጨዋታ ላይ የሌሉት ጋብርኤል ማጋሌሽ፣ ሀቨርዝ እና የኮሬሽ ብቻ ናቸው። ኦድጋር ልምምድ ሰርተዋል፣ አለ ዛሬ ጨዋታ ላይ አሁን ማዱኬ አለ፣ ጋብሪኤል ማርቲኔሊ አለ፣ ሌሎች ተጫዋቾች በሙሉ አሉ ዛሬ። እንዲሁም ኖኒ ማዱኬ ትሮሳርድን ለማሳረፍ በግራ መስመር ይጀምራል፣ አሊያም ማርቲኔሊ። ሻምፒዮንስ ሊግ ቡድናቸው ተጫዋች ማርቲኔሊ ነው ታውቃለህ። ማርቲኔሊ አትሌቲክ ቢልባዋ ላይ አስቆጥሯል፣ አትሌቲኮ ማድሪድ ላይ አስቆጥሯል፣ ኦሎምፒያኮስ ላይ አስቆጥሯል እና ምናልባት የፊትነሱ ደረጃ ካልሆነ በስተቀር ዛሬ የትሮሳርድን ቦታ ማርቲኔሊ ወይም ማዱኬ ይዙታል። ሞሮለስ የመሆን እድል ያለው ማርቲኔሊ ነው እየተባለ ነው። ማዱኬ በጣም ፊት ነው ከማርቲኔሊ በጣም ጥሩ መጥቷል ማዱኬ። ከዛ ጋር ተያይዞ ሁለቱ ተጫዋቾች እድል አላቸው ዛሬ ባርሰናል የግራ መስመር የመሰለፍ ሌላውን ሊነኩት አይችሉም ተብሎ ይገመታል። ፔሮዊን ካፔን ቦታውን ይዞ ይቀጥላል። ሳሊባን በተመሳሳይ ቲምበርም ምናልባት ምናልባት ማይልስ ሊውስ ስኬሊ ግራ መስመር ላይ ቻምፒንስ ሊግ እሱን ይመርጡታል። ብዙ ጊዜ እሱ ማሰለፍ የለባቸውም። ዛሬ ግን ማይልዩ ስኬል ሊመርጡት ይችላሉ፣ ዋጋ ሊያስከፍላቸው ይችላል። ማይል ስኬል ኦሊሴ ነው ኦሊሴ ፌስ ኦሊሴ በጣም ጎበዝ ተጫዋች ነው፣ ምንም ጥያቄ፣ ሁለቱም እኔ ባይዘው አሁን፣ ሊዩስ ዲያዝ ቢኖር ዛሬ የአርሰናል የመስመር ተከላካዮች ይፈተናሉ ብዬ አስባለሁ። ኦሊሴም ሊዩስ ዲያዝም ቢሰለፉ በቀኝም በግራም የሚመጡት ጥቃቶች እንዴት በአርሰናል ተከላካዮች ይከሽፋል የሚለው ነገር ይጠበቃል። እና ጥሩ ተጫዋች ነው ግን ይሄ ገና የአዶለሰንስ ፔሪድ ይሄ ጉርምስናውን ያልጨረሰ ተጫዋች ይመስለኛል። አንዳንድ ኦቨር ኮንፊደንሱ ብስለት ይቀረዋል፣ ማቹሪቲ ይቀረዋል እና እኔ ካላፌሩ ነው መመርጠው። ሶ በዚህ ሂደት ውስጥ እንግዲህ ሊሆኑ የሚችሉ ለውጦች በአርሰናል ቡድኑ ዛሬ አድማጮችም ሊጠብቋቸው የሚችሉት ግራ መስመሩ ላይ ማየሊ ስኬል ሊገባ ይችላል፣ ማርቲኔል ሊገባ ይችላል፣ አለበለዚያ ደግሞ ትሮሳርድ። ምንም ጥያቄ የለው መንገድ ረፍት ይሰጧል። ምንም ጥያቄ የለውም ትሮሳርድ ረፍት ይሰጠዋል። በዛሬው ጨዋታ ላይ ምናልባት ተቀይሮ ሊገባ ይችላል ቡድኑ ችግር ውስጥ የሚገባ ከሆነ እንጂ ለቼልሲው ጨዋታ ትሮሳርድን የማስቀመጥ እድሉ ሰፊ ነው። መሀሉ አይነካም። ዙቢሜንዲ፣ ራይስ ና ኢዜ አይነካም። በዛሬው ጨዋታ በኔ እምነት ልዩነት የሚፈጥሩት ሁለት ተጫዋቾች ናቸው ብዬ አምናለሁ። ሁለቱም የአርሰናል አካዳሚ ውጤት የነበሩ ናቸው። በአርሰናል አካዳሚ የተጫወቱ ናቸው። ማይክሮሊሴ ና ኢብሪሼ ይዜ ይዜ የሰሜን ለንደን ደርቢ ጨዋታ ብቃቱን ዛሬ ከደገመ ምንም ጥያቄ የለውም፣ አርሰናል እዚህ ጨዋታ ሶስት ነጥብ ይዞ ይወጣል። ኦሊሴ በካላፊዮሬን በማይልስ ሉዊስ ስኬሊ ካልጠፋ በስተቀረ ለሀሪኬን ፍትፍት ያደረገ የሚሰጣቸው ኳሶች እሱ የሚሞክራቸው ኳሶች አደገኛ ናቸው። ዛሬ ዴቪድ ራያ ያው የቆመ መኪና ነው ብለን በቀደም ስንገልጾ ነበር አይደለ? በደንብ ዛሬ ግሪሱንም ምኑንም አድርጎ በደንብ ለስልሶ መምጣት አለበት። በጣም ዛሬ ከባድ ነው። ከባባድ ሙከራዎች ይኖራሉ። ሰርጌና ብሬ ያለ ቀኝ ላይ፣ ግራ ላይ ማይክሮሊስ ያለ፣ ሀሪኬን አለ፣ ቀላል ተጫዋች አይደለም። ሀሪኬንን በጀግንነት ሊያቆሙ የሚችለው ሂንካፔ ነው። ዛሬ ለሂንካፔ ትልቅ ሚና ተሰጥቶታል። ሀሪኬን እንዲያቆም ትልቅ ኃላፊነት በዛሬው ጨዋታ ላይ ከሳሊባ በላይ ሂንካፔ ነው እንዲቆጣጠረው የታዘዘው ሀሪኬንን። ስለዚህ በዚህ ሂደት ውስጥ ግን ፈተናዎች አሉ። ካርል የሚባል አንድ ታዳጊ ማመጥተዋል ቪሲ ኮምፓኒ። በጣም በጣም የሚገርም ልጅ ነው። በጣም በጣም ጥራት ያለው ኳስ የሚጫወት ታዳጊ ተጫዋች ነው። በእርግ ጀማል ሙሲያላ የለም በዚህ ቡድን ውስጥ ያው ከአለፈው አመት ጀምሮ፣ ከክለቦች አለም ዋንጫ ጀምሮ ጀማል ሙሲያላ የለም ግን በጀማል ሙሲያላ ስታንዳርድ ነው ካርል እየተጫወተ ያለው። በጣም ጥራት ያለው ኳስ ነው የሚጫወተው ሌላው ሊጠነቀቁት የሚገባ ተጫዋች ነው። ከሳጥኑ ውጭ ሙከራዎች ይኖራሉ። በእነ ማይክሮሊሲ፣ በነ ግናብሪ፣ በነ ካርል ሳጥኑ ውስጥ አምስት ከሃምሳ ውስጥ የሃሪኬን ኳሶች ፈታኝ ሊሆኑ ይችላሉ። የአየር ላይ ኳስም የምድር ኳሶችም ለእነዚህ ሁሉ ትልቅ ጥንቃቄ ሊያደርጉላችሁ ይገባል። በሰሜን ለንደን ደርቢ የሃሪኬን አለመኖር አርስናል ምን ያል እንደጠቀመው ተመልክተናል። ሃሪኬን ሰን ቢኖርኩ የእሁዱ ጨዋታ ሌላ መልክ ሊኖረው ይችላል። ለመጀመሪያ ጊዜ ከአስር ዓመታት በኋላ ሁለቱ የሌሉበት ቡድን ነው አርሰናል የገጠመው። መልሶ ግን አሁን የቶትናሙን የቀድሞ ተጫዋች ሀሪኬን ነው የሚያገኘው። በዛ ላይ አርሰናል ላይ በጣም በጣም በጣም እልህ ያለበት ተጫዋች ነው። ቂም ያለበት ተጫዋች ነው። ወደ አርሰናል አካዳሚ መጥቶ ሀሪኬን ወፍራም ነህ ብለው አባረውታል። እግር ኳስ ተጫዋችነት አትሆንም ወፍራም ስለሆንክ ብሎ በልጅነቱ አባረውታል። ያችን ቂም አይረሳትም። የአርሰናል ደጋፊ ነው ነገራችን እና ሁሌም አርሰናልን ባገኘ ቁጥር ጎል ማስቆጠር የሚፈልግ ይሄ። አሁን በቀደም በነበረው ጨዋታ ላይ ኢዜ ጎል ሲያስቆጥር እኮ ማንኛው መነሻሻው ቶማስ ፍራንክ ናቸው። አ ነካክቶ ማነው ኢዜ ብሎ ጠይቀው። እና እግር ኳስ ላይ መነሳሻ ያስፈልጋል። እና የተጫዋች በቂ መነሳሻ አለ አርሰናል ላይ ጎል ለማስቆጠር ሀሪ ኬን ይህን ግን የሚያጠፉ በተለይ ፔሮዊን ካፔ በትልቁ ኃላፊነት የሚሰጠው እንደሚሆን ይጠበቃል። ጋብርኤል ጄሱስ ሻምፒዮንስ ሊግ እስኳድ ደስ የሚለው ሰፋ ይላል ከፕሪሚየር ሊጉ ጋር ፕሪሚየር ሊግ ሰባት ተጫዋች ነው፣ ብዙ ሻምፒዮንስ ሊግ እንደፈለግህ ይፈቀድልሃል። ዛሬ ተቀያሪውን ብራ ይቀመጣል ተብሎ ይቀመጣል። ራሳቸው አሰልጣኙም ይህንን ሀሳብ ሲያነሱ ተመልክተናል። በዛሬው ጨዋታ ላይ ጋብርኤል ጀሱስን ሊጠቀሙ እንደሚችሉ ሀሳባቸውን ያነሱበት ሂደት ማለት ነው ምንድን ነው ያሉት? ጋብርኤል ጀሱስ በቃ የቀናት ጉዳይ ካልሆነ ቡድን ውስጥ መካት ይችላሉ። ያ ማለት ተቀያሪ ወንበር ላይ ታስቀምጠዋለ ማለት ነው፣ ምንም ጥያቄ በሌለው መንገድ ጋብርኤል ጀሱስን። ስለዚህ ዛሬ ጋብርኤል ጀሱስ ተቀያሪ ወንበር ላይ የመቀመጥ እድል ካላቸው ተጫዋቾች መካከል በትልቁ የሚጠቀስ ተጫዋች ይሆናል ተብሎ ይገመታል ማለት ነው። ሶ የጨዋታው ልዩነት እነዚህ ቦታዎች ሊሆኑ ይችላሉ። በነገራችን ላይ ፓብሎቪችና ጆሹዋ ኪሚክ የዙቢመንዲና የዲክላን ራይስ አይነት ባህሪ ያላቸው ናቸው። አንደኛው አጭር፣ አንደኛው ረጅም ነው። አንደኛው ኳስ ያደራጃል፣ አንደኛው ወደፊት ኳስ ይዞ ይሄዳል። ይሄ የሚመሳሰል ባህሪ ያላቸው ፓብሎቪችና ራይስ ከቁመታቸው ጀምሮ እስከ ያጫወት ባህርያቸው ድረስ ያመሳስላቸዋል። ዙቢመንዲና ኪሚክ ተመሳሳይ ባህሪ አላቸው። ከዛ እንግዲህ ሌሎች ተጫዋቾች ልዩነት ነው የሚፈጥሩት። እኔ ይሄ ጨዋታ በተቀያሪ ወንበር ባሉ ተጫዋቾችም ሊወሰን እንደሚችል እገምታለሁ። ተቀያሪውን ወንበር የሚነሱ ተጫዋቾች ሊወስኑት ይችላሉ ይህንን ጨዋታ አንደኛው ቡድን ቢመራ እንኳን ሁለቱም ተቀያሪውን ወንበር ላይ ጥራት ያላቸው ተጫዋቾች አሏቸው ስፔሻል አርሰናል ኦድጋርድ ጨምሮ ማርቲኔሊ ማዱኬ የተመለሱ ተጫዋቾች ቡድኑን ደብዙን ጨምረውለታል ስለዚህ የሆነ ችግር ቢገጥመው አርሰናል ቢመራ ችግር ቢገጥመው ተቀይረው ገብተው ውጤቱን ሊቀይሩ የሚችሉ ተጫዋቾች ያሉት ይመስለኛል ይሄ ራሴ የግል ግምቴ ነው ጨዋታውን ከመደበኛ ከቋሚ 11 ተጫዋቾች ውጭ ያሉ ተቀይሮ የሚገቡ ተጫዋቾች የመወሰን አቅም ያላቸው ግጥሚያ ይመስለኛል። ይህ ጨዋታ ሞር ደግሞ ወደ አርሰናል ያደላል። ይሄ ሂደት ሊስ ዲያዝ ቢኖር በባየርሞኒክ በኩል ሞር ተቀያሪው የባየርሞኒክም ከፍ ይላል። ተቀይሮ የሚገባው ሰርጌ ግናብሪ ነው። ሙሴላ ቢኖር ጀማል ሙሴላ ቢኖር ተመሳሳይ ትንሽ የተቀያሪው ደብስ የባየር ሙኒክ አናሳ ያለ ነው፣ የአርሰናል ጠንከር ያለ ነው። ከዚህ አንጻር በትልቁ እነዚህ ነገሮች ልዩነትን ሊፈጥሩ እንደሚችሉ መናገር የሚቻልባቸው አማራጮች ያሉ ይመስላሉ። አርሰናል ይህንን ጨዋታ በጥንቃቄ ጭምር ማድረግ ይኖርበታል። እሁድ ቼልሲ ነው የሚገጥመው። አንዳንድ የአርሰናል ደጋፊዎች ይህንን አረ ትቶ በቃ ለቼልሲ ጨዋታ ይዘጋጅ የሚሉ አሉ። አንዳንዶች ደግሞ የሻምፒዮንስ ሊግ ያስፈልገናል፣ በታሪካችን የመጀመሪያ ነው የሚሉ አሉ። እንደዚህ አይነት ሀሳቦች ይሰጣሉ። ግን ዙሮ ዙሮ የዛሬው ጨዋታ ላይ በደንብ ማኔጅ የማድረግ ጨዋታን ይፈልጋል። በተለይ ዝቡ ሜንዲ ትልቅ ኃላፊነት አለበት የዛሬው ጨዋታ ላይ ጨዋታውን ኮንትሮል የማድረግ ማኔጅ የማድረግ ኃላፊነት ካገቡ ከመሩ ቡድኑን በአንድ ጎል ልዩነትም ይዞ የመውጣት ኃላፊነት ካለባቸው ቀጣይ ጨዋታ ጫና አንጻር። ባየር ሙኒክ ግን ቀድሞ የሚያገባ ከሆነ ግን ለአርሰናል ከባድ ነው፣ ተጽዕኖ የቼልሲ ጨዋታ ድረስ ይሄዳል። የተጽዕኖ መጠኑ ማለት ነው። ስለዚህ እሱ አስቸጋሪ ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ። ምንም ጥያቄ በሌለው መንገድ ግን አሪፍ ጨዋታ እንመለከታለን። በጣም ቆንጆ ጨዋታ እንመለከታለን። ከፍተኛ ፍትጌ ያለው፣ ጉልበት ያለው ፊዚካሊቲ የሚጠይቅ ጥንቃቄ የሚፈልግ እዚህኛው ያሉትም እኮ ቀላል አይደሉም። ሳካ እኮ ነው ያለው እዚህ ጋር። ሳካም ቀላል ተጫዋች አይደለም ለባየር ሙኒክ ተከላካዮች ለነ ጆናታንታ ምናልባት ሚካኤል ሜሪኖ የኮረሽ አለመኖሩና ሚካኤል ሜሪኖ መሆኑ እረፍት ሊሰጥ ይችላል። ግን በቀደም ለሊያንድሮ ትሮሳር በቶትናም ጨዋታ ላይ የሰጠው ኳስና ያሻገረለት ኳስ እኮ ፓስ እኮ ሜሲ ስታንዳርድ ፓስ እኮ ነው። የሜሪኖ ፓስ የሜሲ ስታንዳርድ ፓስ ነው ያደረገው። በሜሲ ስታንዳርድ ደረጃ የሚቀመጥ ፓስ ነው ሚካኤል ሜሪኖ ያደረገው። ዛሬም እንዳይን ነገሮችን ከተከላካይ ጀርባ ሊቀጧቸው ይችላሉ ባየር ሙኒኮች። ማለት የገረመኝ ነገር ሚካኤል አርቴታ ትናንት ጋዜጣ መግለጫ ሲሰጡ በተጫዋቾች ተናድጃለሁ አሉ። እንዲህ ምን ነው ምናምን ተባሉ። አረላ አንድ አሸንፋችሁ ለዛሁም ተቀናቃኝ ናችሁ ተናምን እንዴት ነው የሚናደዱት? ናም ከቆመ ኳስ አላስቆጠር ነው እንትናት እንዴ፣ ይሄ አሽሙር ነው። እነሱ አሽሙር አለ። በነገራችን ላይ በነሱ በቀደም ስናነሳ እዛኔ የመጣው እያለ ነበረ ሹቻረን፣ ግን መናገር የፈለጉት ቶማስ ፍራንከን ይመስለኛል ቆመ ኳስ ነው አርሰናል ምናምን ብለው አላወሩም። ተቆጥ ተቆጥ ተከፍቻሉ ያ ያ ባለመሆኑ የሚል አስተያየታቸውን ያስቀመጡበት ሂደት አለ። ና ቀደም ሲል የጠቀስኳቸው ነገሮች ወሳኝነት አላቸው። የሁለቱ ሚድ ጥሩ የሚሆን ከሆነ ጨዋታውን የመወሰን አቅም ይኖረዋል። ኤዜና ኦሊሴ ግን ሁለቱ የቀድሞ ክርስታል ፓላስ ተጫዋቾች እዚህ ጨዋታ ላይ ትልቅ ሚና እንደሚኖራቸው መገመት ይቻላል ብዬ አስባለሁ። ሳካ ሳካ ነው ምንም ጥያቄ የለውም ጥሩ ነው። አሁን ደግሞ እየመጣ ነው። በጣም ጥሩ እየመጣ ነው ያለው ሳካ። በየጨዋታው አሲስት ያደርጋል፣ ጎል እያስቆጠረ ነው። ጥሩ እየመጣ ነው ያለው። በዛ ላይ ያው ስታንሲሽ ይመስለኛል ግራ መስኑ ላይ ሊጫወት የሚችለው በባየር ሙኒክ በኩል ትንሽ ቀለል ያለ ተጋጣሚ ይመስላል፣ ዝም ብለህ ወረቀት ላይ ስታየው። ስለዚህ ሳካም አንዱ ልዩነት ፈጣሪ ሊሆን የሚችል ተጫዋች ነው። በባየር ሙኒክ በኩል ግን ሀሪኬን ና ማይክሮሊሴ ላይ በጣም ከፍተኛ ጥንቃቄ መደረግ አለበት። በጣም አርሰናል ስፔሻል የሆነ ትእዛዝ ኮማንድ ሚኬል አርቴታ መስጠት አለባቸው። አሉት ዮራንት እናመሰግናለን ሶፊዬ። ቆንጆ ጨዋታን የምንመለከትበት መራግበር ይሆናል ብዬ አስባለው። አርሰናል እስካሁን ከገጠማቸው ተጋጣሚዎች ውስጥ ከባዱ ተጋጣሚ ዛሬ ነው የዛሬ ነው። እስካሁን ድረስ ሊቨርፑልን ገጥመዋል፣ ሲቲን ገጥመዋል፣ ዩናይትድን ገጥመዋል፣ ቶትንሃምን ገጥመዋል። ከባዱ ተጋጣሚ ባየር ሙኒክ ነው። በሜዳው ጨዋታውን ማድረጉ ለአርሰናል አድቫንቴጅ ነው ብዬ አስባለሁ። ኤምሬትስ ላይ መደረጉ በቻምፒየንስ ሊጉ ምንም ጎል ያላስተናገደው አርሰናል ብዙ ጎል ካስቆጠረው ክለብ ጋር የሚያደርገው ጨዋታ ነው። እንደውም አንድ መገናኛ ብዙሃን ኪንግስ ኦፍ ለንደን አገን ይልና ባየር ሙኒክ ብሎ ነው የጻፈበት ዜናውን ሲሰራ፣ ኪንግስ ኦፍ ለንደን አገን ባየርን ብሎ ዜናው የዜናው አርእስት ይሄ ነው እና በቻምፒዮንስ ሊጉ ጎል ያላስተናገደው ክለብ ብቸኛው ክለብ አርሰናል ነው። በአራት ጨዋታ ደግሞ 14 ጎል ያስቆጠረው ክለብ እና ከፍተኛ ጎል አስቆጠረ ከምንላቸው ክለቦች ውስጥ ግንባር ቀደሙን ቦታ የያዘው ደግሞ ባየር ሙኒክ ነው ስለዚህ ቆንጆ ጨዋታ የምንመለከትበት ነው በፉክክር የታጀበ አንደኛው ተጋጣሚ በመከላከል በጣም ሰይ የሚባል ቡድን ነው አንደኛው ተጋጣሚ ደግሞ ጎል በማስቆጠር ጥራት ያለው ቡድን እንደሆነ ማሳያ ነው ግን አርሰናል በሜዳው ኤምሬትሴን ጨዋታ ማድረጉ የተሻለ አድቫንቴጅ አለው ብዬ አስባለሁ ለማደኛውን ሀሪኬን ዛሬ ማን ያስቆመዋል? የሚለው ትልቅ ጥያቄ ምልክት ይኖረዋል ብዬ አስባለሁ። አዲስ ጥምረት ነው፣ ኢንካፔ ና ሳሊባ አዲስ ጥምረት ነው። ማለት የተላመደ ጥምረት አይደለም። ከዚህ ቀደም የገብርኤልና የሳሊባን ጥምረት በተመለከተ ሞስት ኮምባይንድ ብዙ የተጣመሩ ጥምረቶች በሚል አንስተነዋል። እና ሀሪኬን በ21 ጨዋታዎች 15 ጎሎችን አርሰናል መረብ ላይ ያስቆጥሯል ኪንግ ኦፍ አርሰናል ማለት ይቻላል። ልክ እንደ ዲዲየ ድሮግባ፣ እንደ ዋይኒ ሩኒ ከምጠራቸው ተጫዋቾች መካከል በግንባር ቀደምነት አርሰናል ላይ ጎል የሚያስቆጥር ተጫዋች ነው እና ካስቆጠራቸው አስራ አምስት ጎሎች ውስጥ በአንድ ጨዋታ አስሩ ጎል የተቆጠረው ዛሬ ምሽት የሚጫወቱበት የአርሰናል ሜዳ ኤምሬትስ ስታዲየም ነው እና ይሄ ሌላው በዚህ ጨዋታ ላይ ትልቅ ተጽዕኖ ያሳድራል ብዬ የማሳድረው ወይም የምናገረው ነገር ነው። ባየር ሙኒክ ደግሞ እንደ ክለብ ባየር ሙኒክ ደግሞ እንደ ክለብ ቅድም አንሰችዋለሁ ኪንግስ ኦፍ ለንደን አጌን የሚል ዜና የተሰራው ባየርን ካለፉት አስራ ሁለት ከእንግሊዝ ክለቦች ጋር ባደረጋቸው ጨዋታዎች ላይ የተሸነፈው ጨዋታ ብዛት ሁለት ነው፣ በአስቶን ቪላ እና በማንቸስተር ሲቲ ነው። የአውሮፓ ቻምፒየንስ ሊግ አዲስ ፎርማትን እያስመለከተን ይገኛል። አራት አራት ምድቦች ጨዋታ ቀርተው አንድ ክለብ ስምንት ጨዋታን የሚያደርግበት መርሃ ግብር እየተመለከትን እንገኛለን። ግን ባጠቃላይ በአጠቃላይ ባለፉት 52 የግሩፕ ስቴጅ ጨዋታዎች ባየር ሙኒክ የተሸነፈው በሶስት ጨዋታዎች ብቻ ነው። ይሄም ሌላ ለምሽቱ ጨዋታ ለአርሰናል ስጋት ለባየር ሙኒክ ደግሞ እንደ ጥሩነት የሚነሳ ነገር ነው ብዬ አስባለሁ። በዚህ ጨዋታ ላይ በባየር ሙኒክ በኩል ጥሩ ነገርን ያደርጋል ብዬ የምጠብቃቸው ተጫዋቾች መካከል ኪሚክና ኦሊሴ እንዲሁም ሀሪኬንን፣ ግን የባየር ሙኒክ የተከላካይ ስፍራ ተጫዋቾች ለእኔ ኮንፈርተብል አይደሉ። ማለት በጥሩ ናቸው። የአርሰናል የማጥቃት መንገድ እነሱን ያፈራርሳል ብዬን ማስብ አሁን ጆናታን ትሃም አፔ ሜካኖም ላሚያርም ስታንሲሽም ስትመለከተው፣ ከአርሰናል ተከላካይ ዲፓርትመንት ውስጥ እነሱን አኔ ያል አስገባ መሆኑ ከአራቱም የአርሰናል ተከላካይ ውስጥ አራቱ ነው ምረጥ ብባል ምመርጠው ኮምባይንድ የሆነ ላይን አፕ አውጣ በት ለ ግን ደግሞ የባየር ሙኒክ የፊት መስመር ተጫዋች ደግሞ በጣም ጥራት አላቸው። ኢቭን ግናብሪ ያለ አውሊሴ ያለ አረበሎት ቁጥር ለባሹ ካርል የተባለው ተጫዋች ዛሬ ይሰለፋል ብዬ አስባለሁ። ሌናርት ካርል አረበሎት ቁጥር ለባሽ በቀኝ መስመር የሚጫወት ነው። ካሪኬን ከፊት ካሪኬን ጀርባ ግናብሪ፣ አውሊሴና ካርል ይሆናሉ። ከእነሱ ኋላ ፓቭሎቪችና ኪሚክ ይሆናሉ ብዬ ነው የማስበው። ከዛ በተጨማሪ በአርሰናል በኩል ደግሞ ልዩነት ፈጣሪ ይሆናሉ ብዬ ማስበው ዲክላን ራይስ፣ ዲክላን ራይስ ጥያቄ የለው። የምሽቱ ተጨዋታ ላይ የሚልፊልዱን አውራ ከነ ኪሚችና ከነ ፓቭሎቪች የበለጠ ኳሶቹን በማደራጀት በማሰራጨት ሁነኛ ድርሻ ይኖራል ብዬ አስባለሁ። ቡካዮ ሳካ ሌላው ሌላው ቡካዮ ሳካ እዚህ ጨዋታ ላይ ፈጣሪ ይኖራል ብዬ ጋሬኔ ብል፣ በነገራችን ላይ ያሉትን ሀሳብ ተጋርተዋል። ሰሞኑን ታስቀምጣለህ፣ በዚህ ዓመት አሉቲ ብዙ ጊዜ አይተኪው ተጫዋች በአርሰናል ብቸኛው ዲክላን ራይስ ነው ብሎ እኔም ስማማል። ይህን ነው ሀሳቤ እና ለአርሰናል ዛሬ አሁን ቅድም የኋላ መስመር የባየር ሙኒክን ተከላካዮች ስናነጻጽር አራቱንም አስወጥቼ እኔ ኮምባይንድ ላይን አፕ ቢኖር አራቱንም ያርሰናልን ማሰልፍ፣ ግን በማጥቃት መንገድ ላይ ደግሞ አርሰናል ዛሬ የለውም ተጫዋች ሚካኤል ሜሪኖ ይመስለኛል አስተኛ ዘጠኝ ቁጥር ሱ ነው ሚሆን። ስለዚህ ይሄ ሌላ ሌላ መጥፎ ነገር ነው እያምናለሁ እያምናል አትሊስት የኮሮሽ አለመድረሱ የአርሰናልን ወደ ጎል የሚለወጡ ኳሶች እንዴት ሚካኤል ሜሪኖ ማስቆጠር ይችላል ደካማ ናቸው እና ፔሜካ ነው በጣም ትልልቅ ተከላካዮች የምትላቸው ውስጥ አትመድባቸውም፣ ግን ፊት የሚያገኙት ደግሞ የሚገናኙት ደግሞ ከማንጋ ነው፣ ከሚካኤል ሜሮዊ ነጋ ነው። በአንጻራዊነት ተፈጥሯዊ ያልሆነ በአንጻራዊነት በቃ አጥቂ ብትለው አይደለም፣ በቃ ሀሰተኛ ዘጠኝ ቁጥር ሶ። ይሄ ለአርሰናል ትንሽ ስጋት ይሆናል ብዬ አስባለሁ። በፊት መስመር የተሻለ የፊት መስመር ያለው ለእኔ ባየር ሙኒክ ነው። በተከላካይ መስመር የተሻለ የተከላካይ መስመር ተቋቶች ያለው አርሰናል ነው። በግብ ጠባቂ ሁለቱም ጥሩ ናቸው። ሁለቱም በግብ ጠባቂ ራያም ራያ ነው። ሞሮፍ ግን ኤክስፔሪንስ ዱ ማኑኤል ኑዌር ይሆናል ብዬ አምናለሁ። ቆንጆ ጨዋታ እንመለከታለን። አርሰናል ከባድ ተጋጣሚ ነው ዛሬ የሚያገኘው። የሲዝኑ ምርጡ ፈተና የኤግዚት ኤግዛሙ፣ ከባድ ኤግዛም፣ ከባድ ፈተና ዛሬ በኤምሬትስ መደረጉ እንደ አንድ ፋክተር ምጠቅስ ይሆናል። ግን ቆንጆ ጨዋታ እንመለከታለን። ምናልባት ያቻ ውጤት እጠብቃለሁ። አርሰናል ይሸነፋል ብዬ አላምንም። ባየር ሙኒክም ይሸነፋል ብዬ አላምንም። አቻ ሞሮፍ ጥሩ ነው። ሂንካፔ በዛሬው ጨዋታ ላይ ጠቃሚ ከሚሆነባቸው ምክንያቶች መካከል በጀርመን ቡንደስሊጋ ያውቃቸዋል ባየር ሙኒክዎችን ያ ረጅም ጊዜ ተጫውቷል በዛ ስለዚህ በደንብ ጠቃሚ ሊሆን ይችላል። ለዛሬ ለሚካኤል አርቴታ ታክቲኮች ወሳኝ ሀሳብ ሊሰጥ የሚችል ተጫዋች እንደሚሆን ይገመታል። የጀርመን እግር ኳስ ጠንቅቆ የሚያውቁ ተጫዋች እንደሆነ መጠን አጭር መሸጋገሪያ አናርግና። በቀጥታ አጫጭር ስፖርት መረጃዎቻችን ጠቅሰን ፕሮግራማችን የምናጠናቀቅ ይሆናል። አጥር ያለች መሸጋገሪያ ዩኤል ታደርግልናል።